ላይ ጋሽ ቀጭኑ አያውቁም። አሉፍ ስማ ትምህርትህን ትማር ከሆነ ትማራታለህ፣ እማትማር ከሆነ ቤቱን ለቃ ተወጣታለህ። እኔ በዚህ አልደራደርም። ድሮም ጓደኞች ያውቁኛል፣ አሁንም አልደራደርም። ልጅ ሆንክ ካልሆንክ ሌላ ታሪክ ነው። ልጅ ሌላ ነው። እዚጋ ህይወታለህ፣ እዚጋ ህይወታለህ። ሌላ ታሪክ አልፈልግም። ተወጣታለህ፣ ተወጣታለህ። ጭራሽ ሴትም አቅፈት ትዞራለህ፣ ትምህርትህን ዘግተ እኔ ይሄንን አላቅም አሉ። ይሄንን ና ና ጠጋ በለ ድንገር። የእኔ ህይወት የተበላሸው እናትህን ያገባ ጊዜ ነው። አፈጠጥ። ምንድን ነው ያልከው? እና እንደ እኔና እንደ እናትህ ተሞክሮ መውሰድ መውሰድ መታየት ነው።